ሰላም ጤና ይስጥልን አርማጅ ተመልካቾቻችን 2017 ዓመተ ምህረት የትንሳኤ በዓል ዋዜማ ላይ ነው የምንገኘው። እንኳን ለበዓሉ በሰላም አደረሳችሁ። የተለያዩ ዘገባዎችና መረጃዎችን ከተለያዩ አካባቢዎች አሰባስቤ መጥቻለሁ። እነዚህ መረጃዎችና ዘገባዎች ወደ እናንተ እያደረሱ አብራችሁን ቆየው በለጠ ካሳና እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ በርካታ መረጃዎችን ከግንባር ትሰማላችሁ። እነዚህ መረጃዎች እየሰማችሁ እየተከታተላችሁ እናንተም ሀሳብ አስተያየት ካላችሁ ጥቆማ ዜና ጂሜል ዶት ኮም ላይ እንዲሁም ደግሞ በሜሴንጀር በዋትሳፕ በቴሌግራም እና በትዊተር መልእክቶች በውስጥ ልታደርሱ ይችላላችሁ። ይህን እያደረጋችሁ ስለሆነ በርካቶቻችሁ በእጅጉ ነው የማመሰግነው። በተለይ ከድሮን ጥቃት ጋር በተያያዘ አዳዲስ መረጃዎችን ይዣለሁ። በተለይ የጥንቃቄ መልእክቶች ናቸው፣ እነሱን ትሰማላችሁ። በአረጋ ከበደና በተመስገን ጥሩነህ በአማራ ክልል ርዕሰ መስተዳደርና በምክትል ጠቅላይ ሚኒስተሩ መኖሪያ ትውልድ መንደሮች ይቅርታ፣ በትውልድ መንደሮቻቸው አካባቢ የተፈጸሙትን ኢሰብአዊ ድርጊቶች በተመለከተ እንደዚሁ ከየአካባቢዎቹ የመጡ መረጃዎች አሉ በተወለዱበት አካባቢ በአሰቃቂ ሁኔታ ንጹሐንን በድሮን በሞርተር በዲሽቃ በከባድ መሳሪያ የሚያስጨፈጭፉትን ባለስልጣናት አካባቢ ያለውን አሁነ ሁኔታ በተመለከተ እንደዚሁ መረጃዎችን ትልሰማላችሁ። በተለያዩ አካባቢዎች በተለይ ወደ ሸዋ የሚወስዱ መረጃዎች በርከት ይላሉ። ለማ መገርሳ ፖለቲካ ሊቀላቀሉ ይችላሉ በሚል በደህንነት መስሪያ ቤቱ ውስጥ ከፍተኛ የሆነ ጭንቀት ተፈጥሯል የሚል መረጃ ይዣ ያለው እነዚህና ሌሎች መረጃዎች ከአፍሪካ ቀንድ እንዲሁም ደግሞ ህወሀትንም በተመለከተ ያሉ መረጃዎች ወደ እናንተ እያደርሱ አብሬያችሁ ቆያለው በርካቶቻችሁ መልክቶችን ልካችሁልኛል ከላካችሁ መልክቶች መካከል የድል መመሪያ ጭቆናን ለመጣል ዲሞክራሲን ለመገንባት የሚረዳ መመሪያ በሚል ባለ ሰላሳ ሁለት ገጽ ሰነድ ልካችሁልኛል ደርሶኛል አመሰግናለሁ መለከተዋለሁ በዝርዝር የአምባገነናዊ ስርዓት መፍረስ በሚል ርዕስ ጀምሮ በርካታ ጉዳዮችን ያካትተ እንደሆነ ከዋና ዋና ርዕሶቹ ለመመልከት ችያለው ወደፊት የመለከተው ይሆናል አስተያየቶችን ሐሳቦችን፣ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከነዚህ መረጃዎች ባሻገር ዛሬ የድሮን ጥቃቶችን በተመለከተ በተለያዩ አካባቢዎች የድሮን ሐሳቦች መኖራቸውን የሚገልጹ መረጃዎች ናቸው ዛሬ ረፋድ የወጡት። ከነዚህ መካከል በሸዋ ቀጠናዎች ከደብረ ዘይት የተነሱ ድሮኖች በተለያዩ አካባቢዎች አሰሳና ቅኝት እያደረጉ መሆናቸውን የመረጃ ምንጮች ገልጸዋል። ከባህር ዳር እንደዚሁ የተነሱም ድሮኖች በተመሳሳይ በጎንደር እና በጎጃም የተለያዩ አካባቢዎች አሰሳዎች እየተደረጉ ነው ተብለዋል። ድሮን ጥቃት በትላንት ለሁለት እንኳ በሁለት የተለያዩ ቦታዎች በተመሳሳይ ሰዓት ተፈጽሟል። ይህንን ግምት ውስጥ በማስገባት አስፈላጊው ጥንቃቄ እንዲያደርግ ማህበረሰቡም ጥሪ የቀረበው በ68 ቦታዎች ላይ የድሮን ጥቃት ይፈጸማል የሚል እቅድ እንዳለ የመረጃ ምንጮች ገልጸዋል። 68 ቦታዎች ላይ ልየታ ተደርጓል። ኢላማ የመግባትና ያለመግባት ጉዳይ ነው። ስለዚህ በእነዚህ አካባቢዎች የሚኖር ማህበረሰብ እንዲሁም ደግሞ ፋኖችም በተለየ ጉዳይ ስብሰባ የሚያደርጉባቸው አካባቢዎች ካሉ ጉዳዩ በዚህ ልክ ግምት ውስጥ የገባ ነው። ቦታዎቹን በዝርዝር ወደፊት የመረጃ ምንጮቹ እናደርሳለን ብለዋል። 68 ቦታዎች ግን ተለይተዋል። አሁን የድሮን ተተኳሾችና የድሮን መሳሪያዎች እንደዚሁ መግባታቸውን ተከትሎ የተጠናከረ የድሮን ጥቃት ይደረጋል። ይሄ ደግሞ ክረምቱ ከመግባቱ በፊት በአየር ኃይል እግረኛውን የማገዝ የሚል አዲስ የወታደራዊ ስምሪት አካል ነው። ስለዚህ አስፈላጊው ጥንቃቄ ይደረግ በሚል ይህን መረጃ አድርሰዋል ውስጥ አዋቂ የመረጃ ምንጮች። በተደጋጋሚ ከድሮን ጥቃት ጋር በተያያዘ የሚነገሩ መረጃዎች ተግባራዊ እየሆኑ አይደሉም። ከስልክ አጠቃቅም ጋርም የሚወጡ መረጃዎች እንደዚሁ ተግባራዊ እየተደረጉ አይደሉም። የኢትዮጵያ የኢትዮ ቴሌኮም ኮሚኒኬሽን ወይ ደግሞ የኢትዮ ቴል በሚቆጣጠረው የስልክ መስመር ወታደራዊ ቅዶችን፣ ወታደራዊ ትእዛዞችን ደግሞ ልዩ ልዩ ሚስጥሮችን በየቀኑ ማውጣት፣ ብልጽግና ደግሞ ይህን እየተከታተለ ለትግሉ አሉታዊ እየሆናሉ ያላቸውን መረጃዎች ባሉት ማህበራዊ ሚዲያዎች እያሰራጨ ነው የሚገኘው። ከስልክ አንፃርና ከድሮን አንፃር እንግዲህ በተለይ ፋኖ እየከፈለ ያለው ዋጋ በከፍተኛ ሁኔታ እንግዲህ የሚተላለፉትን የጥንቃቄ መልእክቶች ባለመፈጸም በቸልተኝነት የመጡ ናቸው የሚሉ ማስታየቶች በርካቶች አድርሳቸዋል። ወደ መረጃዎች ነው የሚሄደው። ወደ ሸዋ የሚወስድን መረጃ ያስቀድማለሁ። በሸዋ ዘመቻ ፋኖ ከፍ ያለው ደስ የሚል ዘመቻ እንደቀጠለ እንደሆነ ነው የመረጃ ምንጮቹ የገለጹት። የአማራ ፋኖ በሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላቱ ከዚህ ጋር በተያያዘ እንደዚሁ መረጃዎችን አጋርቶኛል። በአጭሩ መረጃዎችን ወደ እናንተ ላድርስ። ዘመቻ ሶስተኛ ቀኑን እንደያዘ ነው። በትላንትና አመሻሹን የቀጠለው ዛሬም አራተኛ ቀኑን ይዞ ቀጥሏል። በአንጾኪያና በአካባቢው በሸዋሮቢት አንጾኪያ፣ ገምዛ፣ ደብረ ብርሃን ዙሪያ እንደዚሁ ውጊያዎች ተደርገዋል። በፋኖ ከፍ ያለው ደሴ የተሰየሙ ዘመቻዎች መኮይ ከተማ አባሎ ጊዮርጊስ ተብሎ በሚጠራ ቦታ እንደዚሁ በነበረው ውጊያ ሰባት የመንግስት ኃይሎች ላይ ሙትና ቁስለኛ ሆነዋል ወይም ደግሞ ጉዳት ደርሶባቸዋል በዘመቻው የመንግስት ኃይልም እንደዚሁ አካባቢውን ለቆ መውጣቱን የቃል አቀባዩ ገልጿል መኮይ ከተማ በፖሊስና በሚሊሻ አባላት ካምፕ ላይ እንደዚሁ የቦምብ ጥቃት ተፈጽሞ ለጊዜው ቁጥራቸው በሉ ያልታወቁ የመንግስት ኃይሎች ጉዳት ደርሶባቸዋል ከቦምብ ፍንዳታው በኋላ ከተማው ውስጥ ተከታታይ ተኩስ ተከፍቶ ሰላማዊ ሰዎችም ተገድለዋል። በዚህም የባጃጃ አሽከርካሪዎችን ጨምሮ ወደ ቤተክርስቲያን ሲሄዱ የነበሩ ሰላማዊ ሰዎች ላይ እንደዚሁ ጥቃት ፈጽሞ የመንግስት ኃይሎች ሙትና ቁስለኛ አድርገዋል። ሸዋሮ ቢት አቅራቢያ አስፋቸው ሜዳ ተብሎ የሚጠራው አካባቢ በተፈጸመ የደፈጣ ጥቃት ከፍተኛ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሰዋል። በመንግስት ወታደሮች ላይ የመንግስት ኃይሎች ከተሽከርካሪ በመውረድ ጭምር ከጉዳት የተረፉት በየፊናው በእግራቸው ስለመበታተናቸው፣ እንዲሁም ደግሞ ወደ ካምፖቻቸው ከሰዓታት ቆይታ በኋላ ስለመሰባሰባቸው ነው መረጃው እየጠቆመው። ደብረ ብርሃን አቅራቢያ እንደዚሁ ጉዶበረ ተብሎ የሚጠራ አካባቢ የደፈጣ ጥቃት ተፈጽሟል። የደረሰው ጉዳት የለም፣ ከፍተኛ ተኩስ ግን ነበርባል በአካባቢውም ተብሏል። በዚህ በዘመቻ ከፍ ያለው ደሴ 19 ክላሽንኮፍ ሁለት ስናይፐር 15 መቶ በላይ ተተኳሽ በፋኖ እጅ ስለመግባታቸው እንደዚሁ መረጃው እንግዲህ የአፋድ ሸዋ ጠቅላይ ግዛት እዝ ቃል አቀባይን ገልጿል። በተመሳሳይ በዚሁ በሸዋ ይፋት ቀጠና ለበርካታ ጊዜያት በአካባቢው የሚገኙ ማህበረሰቦችን የሸኔ ቡድኖችን በመምራት አሁን ደግሞ የመከላከያና የሚሊሻ አባላትን በመምራት በፋኖ ላይ ዘመቻ በማድረግ በተባባሪነት የሚታወቅ የአካባቢ ባለስልጣን እንደዚሁ ዛሬ በተወሰደ ድንገተኛ ጥቃት ስለመገደሉም እንደዚሁ ፋኖ አበበ ሙላቱ ገልጿል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ደዋ ጨፋ ወረዳ ተረፍ ቀበሌ ተብሎ የሚጠራው አካባቢ ዋና አስተዳዳሪው ዛሬ ማለዳ ተገድለዋል ነው የተባለው። መከላከያና ሚሊሻ አድማ ብተና ሰብስቦ ወደ ፋኖ አንጾኪያ ገምዛ ቀጠናዎች ስምሬት ለመስጠትና መንገዶችን ለማሳየት እየተንቀሳቀሰ የነበረው የቀበሌው አስተዳዳሪ ነው በድንገተኛ ጥቃት የተገደለው ልዩ ቦታው አሳጉሬ ተብሎ በሚጠራ ቦታ ላይ ነው ድንገተኛ ጥቃት ተከፍቶ እየተገደለው በተሽከርካሪ ላይ በተፈጸመ ጥቃት ነው እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ይህንን እንደፈጸመው ገልጿል ሲራርጉር በትሆ በተባሉ ቦታዎች በተለይ በቱቻው በኩል በተደጋጋሚ ላለፉት አምስት ዓመታት በርካታ የሸኔ ታጣቂዎችን በመያዝ ወደ አካባቢው ኗሪዎች የተፈጸሙ ጥቃቶችና ወደ አካባቢው ኗሪዎች ዘልቀው እንዲገቡ ታጣቂዎቹ በመምራት ስምሪት በመስጠት ጭምር የሚታወቅ የአስተዳዳሪ ነው ተብሏል። አሳጉርና አካባቢው እንደዚሁ በርካታ ቤቶች ተቃጥረዋል ካሁን በፊት በነበሩ የሸኔ ጥቃቶች። ከእነዚህ ጥቃቶች ጎን ይሄ ሊቀመንበር ነበረበት ተብሏል። አሳጉሬ ተብሎ የሚጠራው ቦታ እንደዚሁ ጄኔራል ሸቱ እንደዚሁ ተብሎ የሚጠራው የመከላከያ ከፍተኛ መሪ የፈንጅ ጥቃት እንደዚሁ የተፈጸመበት ቦታ ነው። እዚህ ቦታ ላይ ነው ዛሬ በጠዋት የቀበሌው አስተዳዳሪ ተገድለዋል የተባለው። ወደ ሸዋ መረጃዎቻችን ስንቀጥል በሸዋ ደብረ ብርሃን አቅራቢያ በዞ ተብሎ የሚጠራ ቦታ በተፈጸመ የድሮን ጥቃት እንደዚሁ በርካታ ሰዎች ስለመገደላቸው መረጃዎች እየወጡ ነው። አሃዛዊ መረጃዎቹ እስካሁን በትክክል ቁጥሮቹን እያሳዩ አይደለም። ይህን ከፍተኛ ጉዳት ደርሷል ነው የተባለው። ሚያዝያ 1 2017 ምሽቱን 12 ሰዓት ላይ በተፈጸመው ጥቃት ከፍተኛ ጉዳት ደርሷል። በዚህ ቦታ እንግዲህ በአንድ ዓመት ጊዜ ለሶስተኛ ጊዜ የድሮን ጥቃት መፈጸሙ ነው የመረጃ ምንጮቹ የገለጹት። ከዚህ ጋር በተያያዘ የፋኖ ካምፖችን በመረጃነት እየሰለሉ ለመንግስት የአየር ኃይልና ሌሎች ባለስልጣናት ሲያቀብሉ ነበር የተባሉ አራት ሰዎች በቁጥጥር ስር ውለዋል። የድሮ ጥቃቶችን ለመፈጸም እንግዲህ በርካታ የመረጃ ሰዎች በፋኖቹ ሰርገው እንዲገቡ ተደርገዋል። ከነዚህ ውስጥ ናቸው ተብሎ የተጠረጠሩ አራት የመረጃ ሰዎች በፋኖ ቁጥጥር ስር መዋላቸውን የመረጃ ምንጮቹ ከሸዋ ለኢትዮ ፎከስ ይህንን ገልጸዋል። ሸዋ በተመሳሳይ ሬማ አካባቢ ትላንትና መሻሹን 12 ሰዓት አካባቢ ተኩስ ነበረ። በዚህ ተኩስ የደረሰ ጉዳት የለም። በመንግስት ኃይሎች በፋኑ ላይ በፋኑ ላይ የደረሰ ጉዳት የለም፣ በንጹሐን ላይ ግን የደረሰ ጉዳት አለ ተብሏል። በከተማው ውስጥ የወደቀ አንድ ሞርተር በንጹሐን ቤት ላይ ወድቆ ማለት ነው ጉዳት አድርሷል። በዚህም አንድ ሰው ህይወቱ አልፏል፣ ሌሎች ደግሞ ቆስለዋል ነው የተባሉት። በዚሁ በሸዋ ቀጠና ደራ በመንግስት የጸጥታ ኃይሎች እና በሸኔ ታጣቂዎች በጋራ በደራ ወረዳ በአማራ ተወላጆች ላይ ከፍተኛ በደል እየተፈጸመ ነው። ግድያ ተፈጽሟል፣ ማፈናቀል፣ ንብረት መዝረፍ ተፈጽሟል የተባለው ሀዲየ ገብሩ ዜሮ አንድ በተባሉ አካባቢዎች ለአብያተ ክርስቲያናት ሰሞኑን የህማማትን ባላት ተከትሎ ወደ ቤተክርስቲያን ይንቀሳቀሱ የነበሩ በቤተክርስቲያን ውስጥ በቡድን ይኖሩ የነበሩ ሰዎች እንደዚሁ ጥቃት ተፈጽሞባቸዋል ተብሏል። በዚህም በርካታ የክርስትና እምነት ተከታይ የሆኑ ሰዎች ተጨፍጭፈዋል። 11 የሚሆኑ ሰዎች ስለመገደላቸው ሲገልጹ የመረጃ ምንጮቹ 14 የሚሆኑ ደግሞ ቆስለዋል፣ ሌሎቹ ደግሞ ወደ ጫካ ሸሽተዋል። በርካታ የቀንድ ከብቶች ፋኖን ትደግፋላችሁ በሚል ንብረቶቻቸው ተነድተዋል፣ ከብቶቻቸውም ተዘርፈዋል። ሁኔታው በአካባቢ ያለው ሁኔታ እጅግ አስቸጋሪ ነው። ይህንን ያደረጉት የመንግስት ኃይሎች ሲሆኑ ወደ ጫካ ደግሞ ነፍሳቸውን ለማዳን በገቡ ሰዎች ላይ ደግሞ የሸኔ ታጣቂዎች ጥቃት ከፍተዋል። ከሁለት አቅጣጫ የተቀናጀ ጥቃት ነው ብሏል የመረጃ ምንጮቹ። ወደ ሌሎች መረጃዎች ይቀጥላለው ወደ ሌሎች መረጃዎች ሲሄድ ጎጃም የሚወስደን መረጃ ነው ማስከትለው። በጎጃም በተለያዩ አካባቢዎች ውጊያዎች እየተደረጉ ነው። የድሮን ጥቃቶችም በተከታታይ እየተፈጸሙ ነው የሚገኙት። በትላንትና ዕለት እንዲሁ ጎንጂ ቆለላ ደባይ ተብሎ የሚጠራ ቦታ የድሮን ጥቃት ተፈጽሟል። በድሮን ጥቃቱ የደረሰው ጉዳት በዝርዝር አልታወቀም። ከዛ ቀደም ብሎ እንደዚሁ እንግዲህ እናርጅና እናውጋ በተፈጸመ የድሮን ጥቃት ከፍተኛ ጉዳት ነው የደረሰው። እነዚህ አካባቢዎች የተፈጸሙትን ጥቃቶች በተመለከተ ወደኋላ የሚመለስበት ይሆናል። ትላንትና ሌላው ከባድ ውጊያ የተደረገበት አካባቢ የምስራቅ ጎጃም ሰዴ ተብሎ የሚጠራው ከሞጣ ከተማ በቅርብ እርቀት የሚገኝ ወረዳ ነው። በዚህ ቦታ በተደረገ ከፍተኛ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። በሁለቱም በኩል ከፍተኛ ወታደራዊ ጉዳት ደርሷል ያሉት የመረጃ ምንጮቹ ውጊያው የጨበጣ የእጅ በጅ እንዲሁም ደግሞ የእጅ ቦንቦች ጭምር አገልግሎት ላይ የዋሉበት ነበር ብለዋል። ከፍተኛ የሆኑ የመንግስት ሰሪዎች ሙትና ቁስለኛ ሆነዋል። በፋኖ በኩልም እንደዚሁ ጉዳት ደርሷል። በዚህም ባህዛዊ መረጃዎች ለጊዜው ማረጋገጥ ባይቻልም አብዛኞቹ ሚልሻና ድማብተና የሆኑ ግን ከስልሳ በላይ የሚሆኑት የመንግስት ኃይሎች ጭምር በፋኖ ስለመያዛቸው የመረጃ ምንጮች ገልጸዋል። በዚህም ከሰባ ሶስት በላይ የነፍሶ ወከፍና የቡድን መሳሪያዎች በፋኖች ገብተዋል። በርካታ የቡድን መሳሪያና የነፍስ ወከፍ ተተኳሾችም እንደዚሁ በፋኖች ገብተዋል ነው እየተባለው። በርካታ የፋኖ ብርጌዶች በጥምረት የተሳተፉበት ነው በተባለው ውጊያ እንደዚሁ ከፋኖም የሚታወቁ የብርጌድ መሪዎች እንደዚሁ በዚህ ውጊያ እንደዚሁ ህልፈታቸው ተሰምቷል። ለምሳሌ የመብረቁ ተፈራ ብርጌድ መሪ ጽኑና ጀግና የነበረው መንበሩ ጌታዬ ትላንትና በዚህ ውጊያ ከተሰዉት ፋኖች መካከል ይገኝበታል። ይህንም በተመለከተ የአማራ ፋኖ በጎጃም የተለያዩ ወታደራዊ መሪዎች በተለያየ ሰዓት መግለጫዎችን አውጥተዋል። እንግዲህ ፋኖ መንበሩ ጌታዬን በተመለከተ በርካታ ጀብዶችን የሰራ ባለፉት ሁለት ዓመታት በዱር በገደሉ በማለት ፋኖን በማደራጀት በመምራት ከፍተኛ ሚና ከተጫወቱት መካከል ይገኛል። ከብርጌድ ባለፈ የሁለተኛ ክፍለ ጦር መሪ በመሆንም እንደዚሁ ከፍተኛ ተጋድሎዎችን ሰርቷል። በርካታ ወጣቶችን ባሪያነት አስከትሏል። ከሞጣ እስከ ፈረስ ቤት፣ እንዲሁም ደግሞ ከጎንጂ እስከ ቢቡኝ፣ ከደብረ ኤልያስ እስከ ሰድ፣ ከወይን ውሃ እስከ ድጓ ጽዮን ባለፉት ሁለት ዓመታት በተደረጉ አውደውጊያዎች አንድም በቀጥታ በቀጥታ በውጊያዎች ተሳትፏል ካሉ ሁለትም ደግሞ አመራርነት በመስጠት በዚህ አካባቢ በነበሩ ውጊያዎች ላይ ከፍተኛ ሚና የነበረው የፋኖ መሪ ነው። በትናንትናው ዕለት እንግዲህ በዚህ ቦታ በነበረ ከባድ ውጊያ እየወደቀው። በርካታ ወጣቶች ፋኖን በመቀላቀል ራሳቸውን እንዲያስታጥቁ እንዲሁም ደግሞ ስልጠና እንዲወስዱ በማድረግ ጭምር ቁርጠኛ ፋኖዎችን በማፍራትም እንደዚሁ ግንባር ቀደም ነበር። በተለይ በሞጣ ከተማና በአካባቢው በተደረጉ ተደጋጋሚ ውጊያዎች እና ተደጋጋሚ ልዩ ኦፕሬሽኖችን በመምራት ጭምር የሚታወቅ ፋኖ ነው። እንግዲህ ግንባር ቀደም ፋኖ ነው። ትናንትና ሰዴ በነበረው ውጊያ ሚያዚያ 10 2017 ዓ.ም በዕለተ ስቅለት እንግዲህ ከበርካታ ጀብዶዎች ጋር ነው እንግዲህ መስዋዕትነቱን የተቀበለው ተብሏል። ሌሎች የፋኖ እንደዚሁ አባላትም በዚሁ አውደ ውጊያ በስሜ በስሚያ ያልተጠቀሱ እንደዚሁ ወድቀዋል። እንግዲህ ይህ የትግል ዓላማ ነው። ይህንም በተመለከታ የአማራ ፋኖ ነው በጎጃም የተለያዩ እነሱን የሚዘክሩ መግለጫዎችን ዝርዝር አጣታዎችን ይፋ አድርጋለሁ ብሏል። ወደ ምሥራቅ ጎጃም እዛው አካባቢ የሚያቆየን መረጃ ላስከትል። እናርጅ እናውጋ ወረዳ የአረጋ ከበደ የአማራ ክልል ርዕሰ መስተዳደር ትውልድ ቦታ አካባቢ እየተፈጸመ ያለው አሰቃቂ ሰብአዊ ግፍ እንግዲህ አለም አቀፍ ማህበረሰብ ጭምር ሊያውቀው የሚገባ ነው ይላሉ የአካባቢው የአይንማኞች በዚህ አካባቢ ባለፈው እንግዲህ ሚያዚያ ዘጠኝ በተፈጸመ የድሮን ጭፍጨፋ በርካታ ሰዎች ተገድለዋል ከድሮን ጭፍጨፋ የተረፉ ሰዎችም እንደዚሁ እግረኛ ሰራዊት በመግባት ቤት ለቤት በመግባት ጭምር ተገድለዋል ትላንትና ቁስለኞች ከነበሩት መካከል ስምንቱ እንዲሁ እንግዲህ ህይወታቸው አልፏል በህክምና እጦት ነው ህይወታቸው ያለፈው የመንግስት ኃይሎች ገደብ ተብሎ በገደብ በሚጠራው ቀበሌ በእግረኛ ሰራዊት ቤት ለቤት በመግባት ጭምር የቁስለኞችን ከቤት እያወጡ ረሽነዋል ነውል በአሰቃቂ ሁኔታ ገድለዋል። በየቤቱ እየዞሩ ማለት ነው። ከቤት እያወጡ ከገደሏቸው መካከል እንግዲህ በዚሁም ሴቶችና ህጻናት ጭምር ይገኙበታል ነው የተባለው። ቆስለው ቤት ውስጥ ከነበሩት መካከል በትላንትናው ዕለት እንግዲህ በትንሹ ስድስት የሚሆኑትን የመንግስት ኃይሎች ገድለዋል ተብሏል። በተመሳሳይ በዚሁ እነማይ ወረዳ። በብዙ የገጠር ቀበሌዎች እስከ ምሽቱ አስራ ሁለት ሰዓት ድረስ የዘለቀ ውጊያ ተደርጓል። በዚህ አካባቢ በከባድ መሳሪያ በታገዘ ውጊያ እንደዚሁ በመንግስት ኃይሎች ላይም ከፍተኛ ጉዳት ደርሷል ነው የተባለው። በተለይ በዲማ ወይራ፣ ጣልማ በተደረጉ ከባድ ውጊያዎች በመንግስት ኃይሎች ላይ ከፍተኛ ጉዳት ደርሷል። በሶስት ተሽከርካሪዎች በርካታ አስከሬኖች ተጭነው ወደ ቢቸና ከተማ ሲገቡ ተመልክቻለሁ የሚሉት የአይንማኝ ዲማ በነበረው ከባድ ውጊያም እንደዚሁ በፋኖ አባላት ላይም ከቀላል እስከ ከባድ ቁስል የአካል ጉዳት ደርሷል። አራት የሚሆኑ የፋኖ አባላትም እንደዚሁ በዚህ ውጊያ ህይወታቸው አልፏል። ያረጋ ከበደና የተመስገን ጥሩነህ የትውልድ ቦታዎች ገደብና ወይራ ወይም ደግሞ ጣልማ ተብሎ በሚጠሩት አካባቢዎች ይሄ ግፍ እየተፈጸመ ነው የሚገኘው የሚሉት የአይን ማኝ። ተመስገን ጥሩነህ የትውልድ ቦታ እንግዲህ ወይራ ወይም ደግሞ ጣልማ ተብሎ የሚጠራው ቦታ ሲሆን፣ ያረጋ ከበደ ደግሞ ገደብ ተብሎ የሚጠራው ቦታ ነው። የደብ ላይ እንግዲህ ከድሮን ጭፍጨፋ ባሻገር እግረኛ የቡድን መሳሪያዎችን በመያዝ በንጹህ ላይ እያደረሰ ያለው ግፍ፣ እንዲሁም ደግሞ ጠልማ ተብሎ የሚጠራው አካባቢ እንደዚሁ በተመስገን ጥሩ ሁኔ የትውልድ ቦታም እንደዚሁ የከፍተኛ የሆነ የድሮን የድሽቃ የመድፍ ጨምሮ ሌሎች ከባድ መሳሪያዎች ናቸው በንጹህ ላይ ጉዳት እያደረሱ የሚገኙት። በእነዚህ በሁለቱ ባለስልጣናት ትውልድ አካባቢዎች የሚገኙ የስጋ ዘመዶቻቸው ጭምር በድሮን ከተጨፈጨፉት በሞርታር ከተገደሉት ውስጥ ይገኙበታል ብለዋል። ሁለቱ ባለስልጣናት እንግዲህ የስጋ ዘመዶቻቸውን ጭምር ነው በብዛት እያስገደሉ የሚገኙት። አስተያየት ሰጪው ልጆቻችን ሹመት ሲያገኙ ልማትና እድገት ያመጡልናል ብለን ነበር እየጠበቅ ነው፣ የእነሱ ግን ለጉድ ነው። በተቃራኒው በአየር በመድፍ በሞርታር ያቃጥሉናል ብለዋል። ይህንን ግን ያደርጋሉ ብለን አልገመትም ነበር። ይህንን ትውልድ የሚፈርደው ነው ለስልጣን ሲባል ወገናቸውን ያደጉበትን አካባቢ በዚህ ልክ በጭካኔ በድሮ ማስጨፍጨፋቸው ምን አይነት ህሊና እንዳላቸው እግዚአብሔር ይፍረድ። በለተስቅለት ነው እንግዲህ ይሄ ሁሉ ግፍና ሰቆቃ እየደረሰ ያለው የተወለዱበት አካባቢ ማህበረሰብ በዚህ ልክ ሀዘን ውስጥ መግባቱን ነው የመረጃ ምንጮቹ እየገለጹት። ወደ ሌሎች መረጃዎች እሄዳለሁ። ወደ ምራብ ወሎ የሚወስደን መረጃ ላስከተል። ምራብ ወሎ ወግድ ወረዳ ትላንትና በተለያዩ አካባቢዎች ውጊያ ሲደረጉ ነበር የዋሉት። ጎረንጅ፣ ማከፍታ፣ ቦረቦር ተብሎ በሚጠሩት አካባቢዎች ውጊያዎች ሲደረጉ ውለዋል። የመንግስት ኃይሎች ከወግዲ ከተማ በመነሳት ቦረቦር ተብሎ የሚጠራው አካባቢ እና የፋኖ ይዞታ ነው ያሉትን ለመክበብ እና አካባቢውን ለመቆጣጠር ያደረጉትን እንቅስቃሴ ተከትሎ ነው በአካባቢው ፋኖ ያጸፋ ምላሽ ሰጥቶ ውጊያ የተቀሰቀሰው። በዚህ ውጊያም እንግዲህ ከፍተኛ ሰብዊ ቁሳዊ ጉዳት ደርሷል። እስከ ምሽቱ 12 ሰዓት ድረስ ውጊያ ሲደረግ ነው እያመሸው፣ ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ቀጥላለሁ። ወደ መረጃዎች ወደ መረጃው ሲሄድ የህወሀትን መረጃ ላስከትል፣ ወደሌሎች የግንባር መረጃዎች መለሳለሁ። ህወሀት የተከዜ ዘብን በተመለከተ ትላንትና መግለጫ አውጥተዋል። በደብረ ጽዮን የሚመራው የህወሀት ቡድን ባወጣው መግለጫ በትግራይ ለዋላዊ ግዛት ውስጥ የተከዜ ዘብነን እያሉ ስልጠና እንዲሁም ወታደራዊ ዝግጅት የሚያደርጉ ኃይሎች አሉ ሲሉ ነው ያወገዙት። የትግራይ ግዛትን የተቆጣጠሩ የታጠቁ ኃይሎች በአስቸኳይ ለቀው ይውጡም ብለዋል። በተለይ የተከዜ ዘብ እንደ አዲስ ታጣቂዎችን እያሰለጠነ እያስመረቀ ነው የሚገኘው፣ የጦርነትም ነጋሪት እየጎሰመ ይገኛል ሲሉ ይህንን ክስ አቅርበዋል። በመግለጫቸው ድርጊቱ የፕሪቶሪያውን የሰላም ስምምነት የሚጥስ ዘላቂ ሰላምን የሚጻረር ነው ብለዋል። ድርጊቱ የፕሪቶሪያውን የሰላም ስምምነት ከመጣስ ባለፈ አሁን ድጋሚ ጦርነት እንዲነሳ የሚያደርግ እንቅስቃሴ ነው የአፍሪካ ህብረት በፕሪቶሪያው ስምምነት አፈጻጸም ግምገማ አድርጎ ጉዳዩን እንዲመለከተውም እንደዚሁ ህወሓት በመግለጫው ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመደረጉ እስካሁንም እየተደረገ አይደለም፣ ለትግራይ ህዝብ አንድም ያመጣው ለውጥ የለም በሚል እንግዲህ አንዳንድ አቋሞቻቸውን እያሳወቁ ነው የሚገኙት። ለትግራይ ህዝብ የፕሪቶሪያ የሰላም ስምምነት ያመጣው ለውጥ የለም ማለት እንግዲህ ወደ ሌላ ጦርነት እንገባለን እንደማለት ተደርጎ ሊታይ የሚችል ነው። በመግለጫው ውስጥ የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች መፈናቀል መገደል ቀጥሏል ብለዋል። እንግዲህ ከዚህ ከህወሓት መግለጫዎች ላይ አንድ ሁለት ነጥቦችን ለማንሳት ያክል ህወሓት ባለፈው ዓመት ሚያዚያ አምስት ወደ ራያን ለማጣ ሲመጣ ለአራተኛ ጊዜ በርካታ ሰዎች ተፈናቅለዋል። በወቅቱ የተባበሩት መንግስታት ድርጅት በትንሹ ሃምሳ አምስት ሰዎች መፈናቀላቸውን ገልጾ ነበር። ህወሀት ያፈናቀላቸው ናቸው እነዚህ። በወቅቱ ድንጋጤ ፈጥሮ ነበር። አሁን በየትኞቹ አካባቢዎች እነዚህ ተፈናቃዮች እንደገና እየተፈናቀሉ እንደሆነ የተገለጸ ነገር ባይኖርም በዝርዝር፣ ህወሀት ግን ለጦርነት ፍላጎት መኖሩን በዚህ መግለጫው ያሳያል። የተከዜ ዘብ እየተባለ በተደጋጋሚ እንግዲህ በህወሀት ውስጥ የሚነሳውን ሀይልም በተመለከተ ምናልባት ከአካባቢው ርቃቸው የምትኖሩ ኢትዮጵያውያን አድማጅ ተመልካቾች ካላቸው የተከዜ ዘብ እየተባለ የሚጠራ ኃይል በወልቃይት ውስጥ የሚገኝ የአካባቢው ኃይል ነው። ራሱን እንግዲህ ከተለያዩ ውስጣዊም ውጫዊም ጥቃቶች ለመጠበቅ እየተደራጀ ያለው ከየትም የሄደ ኃይል አይደለም። ከደጋማው የጎንደር አካባቢ፣ ከደጋማው የጎጃም አካባቢ ወይም ከሌሎች አካባቢዎች የሄደ ኃይል አይደለም። እዛው ተወልደው ያደጉት ህዋት ዘመንም የነበሩ ሰዎች ናቸው አሁን እራሳቸውን ያደራጁ ስለዚህ እነዚህ ሰዎች አሁን ለቀው ወዴት ሄዱ ነው የሚባለው እነ ኮሎኔል ደመቀ ዘውዱ ወልቃይትን ለቃችሁ ውጡ የሚባሉት ወዴት እንደሄዱ እንደሆነ በደንብ ግልጽ ሊሆን የሚገባው ጉዳይ ነው ለማንኛውም በዚህ አካባቢ እንግዲህ የጦርነት ነጋሪት እንቅስቃሴ ስለመኖሩ ከህዋት በኩል በሁለት ተከታታይ ቀናት የሰጡ መግለጫዎች ማሳያዎች ናቸው በትግራይ እንግዲህ ሌላው ትጥቅ የጀመረ ቡድን እንደዚሁ በርካታ ታጣቂዎችን እየተቀላቀሉ ነው ብሏል በትግራይ እንግዲህ አማራጭ ይዤ ትግል ወደ ነጻ መሬት ወጥቻለሁ ያለው ቡድን በርካታ የህወሓት ታጣቂዎች እየተቀላቀሉት እንደሆነ ነው መረጃዎች የሚያሳዩት። በቀድሞ የህወሓት ባለስልጣን አቶ ቢተው ልጅ የሚመራው በሸዊት ቢተው ማለት ነው፣ የሚመራው ቡድን ወደ ነፃ መሬት በርካታ የቀድሞ የህወሓት ታጣቂዎች ጭምር እየተቀላቀሉት ነው። በርካታ አዳዲስ ምልምል ወጣቶችም እየተቀላቀሉት ነው ተብሏል። እንግዲህ በህወሓት ላይ ትጥቅ ያነሳ እና የትግራይ ነፃ ሀገርነት ጉዳይ ተግባራዊ አድርጋለሁ ብሎ እየተንቀሳቀሰ ያለ ቡድን እንደሆነ ነው ለማወቅ የተቻለው። ሌላው ሌተናል ጄኔራል ታደሰ ወረደ ባለፈው በጌታቸው ረዳ ደብዳቤ ታግደው የነበሩ ሶስት ጀነራሎችን እግድ ማንሳቱን ነው ዛሬ ማለዳ የወጡ መረጃዎች የሚያሳዩት። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ ጆን መድድ እየተባለ የሚጠራው በራያ ቀጠና ወይም ደግሞ ደቡባዊ ግንባር እየተባለ የሚጠራውን የህዋት የታጣቂ ግንባር የሚመራ፣ ብርጋደር ጀነራል ምግበ ኃይሌ፣ ይሄ ደግሞ ምዕራብ ግንባር እየተባለ የሚጠራውን የህዋት ታጣቂ የሚመራና ባለፈው መንግስት እንግዲህ ከዚህ ሰውዬ ጋር በተያያዘ ከፋኖ ጋር በተያያዘ በርካታ ጉዳዮችን አውጥቶ መነጋገር የነበረው አጀንዳ ይታወቃል። ምግብ ኃይሌ። ሌላው ደግሞ ሜጀር ጀነራል ማሾ በየነን በተመለከተ እንደዚሁ ተጥሮ የነበረው እገዳ እንዲነሳ ተደርጓል። ጌታቸው ረዳ የትግራይ ጊዜያዊ አስተዳዳሪ ፕሬዝዳንት በነበረበት ጊዜ ጸጥታ ኃይሉን ጊዜያዊ አስተዳደሩን እያፈረሰ ነው በሚል እና እነዚህ ወታደራዊ መሪዎች ደግሞ ለህወሀት የሲቪል ወይ ደግሞ ለህወሀት ነባር የስልጣን ፍላጎት ላላቸው አካላት መጠቀሚያ ሆነዋል በሚል ጌታቸው አግዷቸው ነበር። አሁን እነሱም ወደ ኃላፊነት ተመልሰዋል። ጌታቸውም እንግዲህ ተፈናቅሎ ወደ አዲስ አበባ ሌላ ሹመት ተሰጥቶት ነው እየሄደው። ያው ህወሓት እንግዲህ በወታደራዊም በሲቪሉም ትግራይን ሙሉ በሙሉ እየተረከበ ይመስላል። እንግዲህ የአብይ አህመድ ቀጥታ ድጋፍ ያለበት ነው። ሌላ መረጃ ለማመገር ሳን በተመለከተ ከደረሱ መረጃዎች መካከል የዓለም ምግብ ድርጅት ኮንትራት ጊዜውን ጨርሶ ከጣሊያን ወጥቷል፣ በሚል በደህንነት መስሪያ ቤቱ ከፍተኛ ወሬ እየተናፈሰ ነው ተብሏል። ይህንን በተመለከተ የመረጃ ምንጮቹ የወሬ ጭምጭምታው በደህንነት መስሪያ ቤቱ እየተወራ ያለው ወደ ፖለቲካ ተመልሶ ሊገባ ይችላል፣ በሚል ከፍተኛ ስጋት ስላለ ነው። ስለዚህ ከዛ ቀደም ብሎ የደህንነት መስሪያ ቤቱን ማድረግ አለበት በሚል ነው እንግዲህ ከፍተኛ ጫና ውስጥ ገብተው ይህንን ነገር እያራገቡ የሚገኙት ብለዋል። አብይ አህመድ ባለም አቀፍ የወንጌል አባቶች በኩል ለማ መገርሳ ፋኦ እንዲቀጠር ሲጠይቅ ለማ ወደ ፖለቲካ ተመልሶ አይገባም የሚል እምነትና ድምዳሜ ወስዶ ነበር የሚሉት የመረጃ ምንጮች አሁን የለማ ኮንትራት መጠናቀቁን ተከትሎ ለማ በኦሮሞ ፖለቲካ ተመልሶ ይመጣል፣ ከነጃዋርና በጫካ ካሉት ከነ ጃል መሮ ጋር ጥምረት የሚፈጥር ከሆነ ለብልጽግና ለኦህዴድ ብልጽግና ለእነ አብይ ከፍተኛ ጫና ነው የሚሆነው። ስለዚህ እንኮድ እንዴት ማምከን አለብን የሚል ከፍተኛ ስጋት አለ ነው የተባለው። የለማ መገርሳን ኮንትራት በፋኦ ውስጥ መጠናቀቅን በተመለከተ ግን ከገለልተኛ አካላት የተገኘ መረጃ የለም። የደህንነት መስሪያ ቤት ሰዎች እያጋሯቸው መረጃዎች ናቸው። በዚህ ምክንያት በምስራቅ ወለጋ የሚገኙ የለማ መገርሳ ቤተሰቦች ሰዎች ታስረዋል። በብልጽግና ነው የተባለው። ጉዳያ ጀሬ ተብሎ የሚጠራው ወረዳ የለማ መገርሳ ሰባት ቤተሰቦቹ ሰዎች በነሽ መልሳው ታስረዋል ተብሏል። ከነዚህ መካከል የለማ መገርሳ ወንድም ደረጀ መገርሳ፣ የእህቱ ልጅ አደም ፈይሳ፣ እንዲሁም ደግሞ ሌላ ቤተሰቡ ጌቱ ተሾመን ጨምሮ ሰባት ሰዎች ታስረዋል ነው የተባለው። ለምን ታሰሩ ብለው ሊጠይቁ የሄዱ ቤተሰቦቻቸው የተሰጣቸው ምላሽ ወንጀለኛ እና ከሽብር ቡድን ጋር የሚሰራ ቤተሰብ ስላላቸው የሚል ምላሽ ነው እየተሰጣቸው ተብሏል። ጉዳዩ አነጋጋሪ ነው የሆነው። እንግዲህ ስለ ለማ መገርሳ ቤተሰቦች መታሰርም ሆነ በዚህ ጉዳይ ላይ በሚዲያዎች የወጣውን መግለጫ ተከትሎ ከብልጽግና በኩል እስካሁን ድረስ እየተሰጠ ምንም አይነት ምላሽ የለም። እንግዲህ በኦሮሚያ ክልል በተለይ እነ ለማ እነ ጆዋር ይመሩታል የተባለ ሌላ ሌንጀሶ የሚባል አንድ ገዳይ ቡድን ተደራጅቷል። ከዚህ ጋር በተያያዘ በርካታ የብልጽግና ባለስልጣናት ግድያን በተመለከተ በእኛ ላይ ያደራጁት ቡድን ነው በሚል ከፍተኛ ጫና ውስጥ መግባታቸውን ነው መረጃዎቹ የሚያሳዩት። እቀጥላለሁ። ወደ መረጃዎቹ ወደ አፍሪካ ቀንድ መረጃዎቻችን ስንሄድ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በሱዳን የፈጥኖ ድራሽ ኃይል በኖርዝ ዳርፉር በመጠለያ ጣቢያ ላይ የፈጸመውን ጭካን የተሞላበት ድርጊት አውግዟል። በዚህ በስደተኞች ጣቢያ ውስጥ መቶ ስልሳ ንጹሐን ተገድለዋል ያለው የተባበሩ መንግስታት ድርጅት አስቸኳይ በዚህ ጉዳይ ላይ ምርመራ እንዲደረግና እርምጃ እንዲወሰድም ጠይቋል። ድርጊቱንም አውግዟል። የሱዳንን ቀውስ በተመለከተ እንግዲህ መፍትሄ ሊበጅለት ይገባል በሚል በለንደን ሰሞኑን የተደረገው ኮንፈረንስ ጎረቤት ሀገራት የተሳተፉበት ውጤት አላመጣም ነው የተባለው። ከሱዳን መረጃ ጋር በተያያዘ አምስት የሱዳን ሚኒስትሮች ከኃላፊነት ሊነሱ ነው ተብሏል። ጄኔራል አልፈታህ አልቡራን ሰሞኑን ካርቱም መቆጣጠራቸውን ተከትሎ አምስት ሚኒስተሮችን የውጭ ጉዳይ ሚኒስተር ዓሊ የሱፍን ጨምሮ ያነሳሉ ነው የተባለው። በሌሎቹ ይተካሉ ተብሏል። አልቡርሃን ላለፉት ሁለት ዓመታት በዋና ከተማነት ሲጠቀሙበት ከነበረው ፖርት ሱዳን ዋና ቢሯቸውን ወደ ሱዳን ዋና ከተማ ካርቱም መልሰዋል ነው እየተባለው። ይህም እንግዲህ ካርቱምን ከተቆጣጠሩ በኋላ ድልቅ ስለቀናቸው ዋና ከተማውን ካርቱምን መልሶ ስራ ለማስጀመር እንቅስቃሴ ላይ መሆናቸውን ነው መረጃዎች የሚያሳዩት። ሌላው ወደ ኬንያ የሚወስድን ነው ጎረቤት ሀገር ኬንያ፣ የፕሬዚዳንት ዊሊያም ሮቶ ወደ ቻይና ጉብኝት ሊያደርጉ ነው ተብሏል። የቻይናው ፕሬዚዳንት ባደረጉላቸው ግብዣ መሰረት ከሚቀጥለው ኤፕሪል 22 እስከ 26 በፈረንጆቹ አቆጣጠር በቻይና ጉዞ ያደርጋሉ ተብሏል። ቻይና እንግዲህ በምስራቅ አፍሪካ የኢኮኖሚ አጋር ከሆኗት ሀገሮች መካከል ኬንያ አንዷ እንደሆነች ነው መረጃዎች የሚያሳዩት። ለዚህ ሰዓት እንግዲህ ከአፍሪካ ቀንድ ከሀገር ውስጥ ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህ ነው ይመስሉት። አሁንም እንግዲህ በተለያዩ ጊዜዎች አስተያየቶችን ሀሳቦችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ ከአስተያየቶቻችሁ መካከል ግለሰባዊ የሆኑ አስተያየቶችንም ጠቅላላ አስተያየቶችንም እየተከታተልኩ ነው የሚገኘው። በአጠቃላይ ስለ አስተያየቶቹ አመሰግናለሁ። የአንዳንዶቻችሁ እንግዲህ በተለይ የህዋትና የኦነግ ዜናዎች ጭምር ባይመጡ ባይቀርቡ የሚሉ አስተያየቶችንም ተመልክቻለሁ። እንደ ሚዲያ እንግዲህ በኢትዮጵያ ውስጥ ያሉ ክስተቶችን ሙሉ በሙሉ ማስተናገድ ኃላፊነት ያለበት ይመስለኛል። በዚህም ደግሞ እንግዲህ አንዱ የሚፈልገው መረጃ ሌላው አንዱ የማይፈልገውን ሌላው ይፈልገዋል። ከዚህ አንጻር መረጃዎችን ማቅረብ እቀጥላለሁ። መረጃዎቹ ሚዛናዊ፣ ትክክለኛ፣ ወቅታዊ ወይም ደግሞ ከዚህ ያለፈ ከሆኑ አስተያየት መስጠት ይቻላል። በሚቀርቡ አስተያየቶች ላይ ግን ይሄ ይቅር ይሄ ይቅር የሚለው ግን ያው ሚዲያው ቢቻል ቢቻል የሀገር ውስጥ ዜናዎችንም ዓለም አቀፍ ዜናዎችንም እንደየቅርበታቸው ማስተናገድ ቢቻል መልካም ነው የሚሆነው። ስለተከታተላችሁ በእጅጉ አመሰግናለሁ። በድጋሚ የነገው በነገ ውለት የሚከበረ የተሳይባል በሰላም በደስታ ከቤተሰቦቻችሁ ጋር የምታሳልፉት እንዲሆን እመኛለሁ። መልካም